ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን መስከረም 17 2018 ዓመተ ምሕረት እንኳን ለመስቀል በዓል በሰላም አደረሳችሁ። በመላው ዓለም ለምትገኙ ኢትዮጵያውያን እንኳን ለ2018 ዓመተ ምሕረት የመስቀል በዓል በሰላም አደረሳችሁ። የመስቀል በዓልን እያከበራችሁ ላላችሁ አርማጅ ተመልካቾቻችን በድጋሚ እንኳን አደረሳችሁ። ባሉ የሰላም የጤና የደስታ እንዲሆንላችሁ እና ከነመላ ቤተሰቦቻችሁ የዛሬ ይዛሬ ዓመት እንዲያደርሳችሁ ከዝግጅት ክፍላችን የመልካም ምኞት መልእክት ማስተላለፍ እንወዳለን። እንግዲህ እየተከታተላችሁ ስለሆነ በእጅጉ ነው የምናመሰግነው። በሰዓት የተለያዩ መረጃዎችን ይዣለው እንግዲህ አራተኛ ቀኑን የያዘው በወሎ ቀጠና ያለውን ውጊያ በተመለከተ አዳዲስ መረጃዎችን ይዣለው። እነዚህ መረጃዎች ወደ እናንተ የማደርስ ይሆናል። በወልዲያ ቀጠና፣ በወልዲያ ከተማ ዙሪያ እና በወልዲያ ከተማ አራተኛ ቀኑን የያዘው ዘመቻ ቀጥሏል። ከማለዳ ጀምሮ በመጨበጣና የሚባሉ ውጊያዎች እየተደረጉ ይገኛሉ። የድሮን ተከታታይ አሰሳዎችና ቅኝቶች ተደርገዋል በተመሳሳይ እንግዲህ የድሮን ጥቃቶችም ስለመፈጸማቸው ተሰምተዋል አዳዲስ መረጃዎችን ይዣለሁ ስለ ኮሎኔሎቹ አዳዲስ መረጃ ተሰምተዋል ጀነራል አበባው ፊቱን ወደ ምዕራብ አዙሮ ትናንትና የሰጠው መግለጫ እንደዚሁ አነጋጋሪ ሆኗል ማብራሪያ የሰጠበትን ጉዳይም በተመለከተ እንመለከተዋለን የብልጽግና የሚዲያ ሰራዊት የሰሞኑን ዘመቻ እንግዲህ በተመለከተ ጸጥ ረጭ ካለበትም ሞቶ የተወሰኑ ማስተባበያዎችን እየሰጠ ነው። ህወሀትና ሻቢያ እጃቸው አለበት በሚል ለዚሁ እንግዲህ የሚዲያ ቅኝት እያደረጉ ይገኛሉ። ከወልዲያ ባሻገር መርሳ፣ ጋሸና፣ ደሴ ዙሪያ፣ መካነ ሰላም፣ ከየጁ እስካምባሰል ከደላንታ እስከተንታ ካንጎት እስከ አማራ ሳይንት ያለውን አጠቃላይ የ24 ሰዓት ዝርዝር መረጃዎችን አሰናድቻለሁ እየተከታተላቸው አብራችሁ እንድትቆዩ ነው የምጋብዛችሁ። እንግዲህ ሰሜን ወሎ፣ ደቡብ ወሎ እንዲሁም ደግሞ ደቡብ ወሎ ምዕራብ ወረዳዎች የሚባለውን አካባቢ በተመለከተ አዳዲስ መረጃዎችንም ይዣለሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ይኖራችሁ ጥቆማ ዜና ጂሜል ዶትኮም ላይ ልትልኩልኝ ትችላላችሁ። እየላካችሁልኝ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በምዕራብ ወሎ ኮሎኔሎችም በግዳጅ ቀጠና ላይ እንዳሉ ስለመሞታቸው ተሰምቷል። የወረዳው የጸጥታና የሚልሻ ኃላፊዎች እንደዚሁ በነበረ ዘመቻ ተገድለዋል። እንግዲህ ከወልዲያ ባሻገር በተለያዩ አካባቢዎችም በወሎ ቀጠና ያሉ ወደ ውጊያ ዝርዝር መረጃዎችን ይዣለው አብራችሁን ቆዩ። ከዛ በፊት እንግዲህ የተለያዩ መልክቶችን ልካችሁልኛል። ባለፉት ሁለት ቀናት እንግዲህ ዝርዝር መረጃዎችን ከቻናሉ እየተከታተልን ነው፣ አዳዲስ መረጃዎችን እያገኘን ነው፣ ትክክለኛ መረጃዎችን እያገኘን ነው። ያልተጋነኑ መሬት ላይ ያሉ እውነታዎችን እያገኘን ስለሆነና እየተከታተልን ስለሆነ በእጅጉ እናመሰግናለን የሚሉ በርከት ያሉ አስተያየቶችን አድርሳችሁኛል። ከዛ ባሻገር ግን መሰረታዊ የሚባሉ አስተያየቶችና ጥቆማዎችን ሰጥታችኋል። በእነዚህ አስተያየቶች እንግዲህ በተለይ የወሎውን ዘመቻ በተመለከተ አስተያየቶቻችሁ መካከል አስተያየት ሰጪዎቹ የፋኖ የስሜን ወሎ፣ የደቡብ ወሎ ዘመቻዎችን በተመለከተ የፋኖ ወታደራዊ እንግስጋሴ ድልና የመሳሪያ ትጥቅ የውጊያ አቅም አስተያየት ሰጪዎቹ እንግዲህ ይህንን በተመለከተ አድናቆታችሁን አስቀምጣችሁ ከዛ ባሻገር ግን በሁሉም ቀጠና በጎንደር በጎጃም፣ በሸዋ ተመሳሳይ ዘመቻ ቢደረግ ኑሮ ስርነቀል ለውጥ ሊመጣ ይችል ነበር የሚል መሰረታዊ ሀሳብ ሰጥታችኋል። ይህንን በተመለከተ እንግዲህ ፋኖ አንድ ባለመሆኑ የአንድ ግንባር ዘመቻ ላይ ያለው የአውደ ውጊያ መረጃ ብቻ የሰሞኑ ትኩረት ሆኗል። ይሄ ዘመቻ በሌሎቹ አካባቢዎችን በተመሳሳይ ሰዓት ሊቀጥል ይገባ ነበር የሚለው አስተያየታችሁ ናችሁ። እንግዲህ ይሄ ነጠላ ድል ነው የሚሆነው ምክንያቱም በሌሎቹ አካባቢዎች አሁንም ብልጽግና አስተማማኝ የወታደራዊ ስምሪት እንዲሁም ደግሞ እስከ ቀበሌ ድረስ መዋቅሩን ይዞ ባለባቸው አካባቢዎች ይሄ ባለበት ሁኔታ እንግዲህ ይሄኛው ድል ወደፊት እንዳይሄድ አንድ አለመሆኑ በዚህ ላይ ሊታሰብበት ይገባል። ከዚህ እንኳ ትምህርት በመውሰድ የፋኖን አንድነት፣ አንድ እዝ፣ አንድ ቀጠና፣ አንድ ኮማንድና ወታደራዊ መምሪያ በአስቸኳይ መፈጠር አለበት። ካልሆነ ግን ለፋኖ የሚያደርገው ውጊያ ተመልሶ ለራሱ ነው የሚሆንበት። ይሄ የሚሆን ከሆነ ደግሞ በሰሞኑ ውጊያ በሁለት ቀናት ውጊያ ብልጽግና በሰሜን ወሎና በተለያዩ አካባቢዎች እንዳበቃለት በሙሉ ሊያበቃለት ይችል ነበር ይሄ ውጊያ ቢደረግ የሚሉ ከድል ባሻገር አጠቃላይ የጦርነቱን አጠቃላይ ፍጻሜ የተመለከቱ አስተያየቶችን አድርሳችኋል። ተመልክቻለሁ። ይኸው አድርሻለሁ። ሌላው አስተያየት አድራሾች በጎንደር ቀጠና ያለውን በተለይ እርስ በርስ ሽኩቻ በተመለከተ አሳፋሪ የሆነ ድርጊት ነው እየተፈጸመ ያለው ። ሚዲያዎችም የአካባቢው ልሂቃንም፣ ምሁራንም ይህንን ጉዳይ ሊያወግዙት ይገባል። ለበርካታ ጊዜያት በፋኖ እርስ በርስ መካከል እየተደረገ ያለው ሽኩቻና ውጊያ በፋኖ ላይ እያደረሰ ያለው ጉዳት ለብልጽግና እየጠቀመ ነው። ዛሬም ያንዣበበ አደጋ አለ። ሁሉም እንቅልፋቶ በዚህ ጉዳይ ላይ ሊሰራ ይገባል። አንዱ ፋኖ ተገድሎ ጎንደር ነፃ አይወጣም፣ ሌላው ፋኖም እንደዚሁ ጠፍቶ ጎንደር ነፃ አይወጣም ብሎም አማራ ነጻ የወጣን ብልጽግና ይጠቀም ካልሆነ በስተቀር የሚሉ አስተያየቶችን አድርሳችኋል፣ ወቀሳዎችንም ጨምራችኋል፣ ተመልክቻቸዋለሁ። በዚህ ጉዳይ ላይ እንግዲህ ይመለከተናል የምትሉ ሰዎች ብትሰሩበት መልካም ነው። እንግዲህ እንደ ሚዲያም ኃላፊነት ለመወጣት የሚቻለውን ለማድረግ ይሞከራል። ሌሎቹ ግን በነ ፋኖ ሀብቴና በነ ፋኖ ደረጀ መካከል ያለው ሽኩቻ ወደ ለየለት ደም መፋሰስ ቢገባ አካባቢው የበለጠ ተጎጅ ውርደት ውስጥ የሚገባ ነው እንጂ የሚሆነው የሚጠቀም የሚያሸንፍ እንደሌለ ሊታወቅ ይገባል። ከአሁን በፊት በዚህ ሁኔታ በነ ፋኖ ከፍ ያለው ደሴ ላይ የደረሰው ጉዳት በአካባቢው የውጊያም፣ የስነ ልቦናም፣ የፖለቲካም ወታደራዊ ስብራት አመጣ እንጂ ከዛ ያተለየ ነገር ያደርገው ነገር የለም። በዚህ ውጊያ ውስጥ ሁሉም የራሱን ተሳትፎ አድርጓል። በተሳትፎ ልክ አንድ ሆኖ መዋጋት ሲገባው የእርስ በርስ ይሄ ኋላ ቀርነት ነው፣ የፋኖም አላማ አይደለም የሚሉ አስተያየቶችን አድርሳችኋል። አመሰግናለሁ። እንግዲህ በዚህ ጉዳይ ከአሜሪካም ጉዳዩን እየሰራንበት ነው የሚል አስተያየት ልካችኋል። ስሩበት። መልካም። ወደ 24 ሰዓት የዝርዝር የግንባር መረጃዎች ነው የሚሄደው። እንግዲህ በወልዲያ ቀጠና ያለውን መረጃ ማስቀደም ነው የምጀምረው። ቅድም በመግቢያ እንዳልኳችሁ፣ እርሱ እንዳስተዋወቅኳችሁ በድጋሚ በወልዲያ ከተማ ዙሪያና ወልዲያ ከተማ አራተኛ ቀን የያዘ ዘመቻ ቀጥሏል። ከማለዳ ጀምሮ የጨበጣና የጆጆ ጆጆች በወልዲያ ዙሪያ እየተደረጉ ነው የሚገኙት። ድሮን ተከታታይ ቅኝት እየተደረገ ነው። የድሮን ጥቃትም ተፈጽሟል። በድሮን ፍንዳታው እንደዚሁ የደረሰ ጉዳት አለ። ስለ ኮሎኔሎቹም እንደዚሁ አዳዲስ መረጃዎች ተሰምተዋል። ከዚህ ጋር በተያያዘ እንግዲህ በወሎ ከወልዲያ ባሻገር መርሳ፣ ጋሸና፣ ደሴ ዙሪያ፣ መካነ ሰላም፣ የጁ፣ አምባሰል፣ ከደላንታ እስከተንታ ካንጎት እስከ አማራ ሳይንት ያለው ማጠቃለያ ሀርሳ መረጃ እንደሚከተለው ተቀናብሯል። ልትከታተሉ ጋብዛለሁ። ብዛለው ወልዲያ እንግዲህ ወልዲያ ዛሬ ያለው ሁኔታ ትላንት ከሰዓት ጋር ብብሎ የነበረው ውጊያ ዛሬ አዳሩን አልፎ አልፎ በከባድ መሳሪያ ሲደረግ ካደረ በኋላ ማለዳ ጀምሮ ግን ከባድ ውጊያ ተቀስቅሷል። በተለይ ከአስራ ሁለት ሰዓት ጀምሮ በተለያዩ የከተማዋ ክፍሎች እና ዙሪያ ከባድ ውጊያ ተቀስቅሷል። ውጊያው በአየር ኃይል በከባድ እና በቀላል መሳሪያዎች በመካናይዝድ እየታገዘ ነው። የጨበጣና የጆጅ ውጊያ የሚባል ነው። በተለይ የአይን እማኞች እንደሚሉት በወልዲያ ከተማ የህዝብና የተሸከርካሪ እንቅስቃሴ ሙሉ በሙሉ ቆሟል። ዛሬ ምሽቱን በርካታ ኃይል ከወልዲያ ወደ ሐራ ሲወጣ ነበር። በተቃራኒ ደግሞ ከሐራ ካፋር አቅጣጫ ወደ ወልዲያ መንግስት በርካታ ኃይል ሲያስገባ ነው ያደረው። ባዱ ወታደራዊ ተሽከርካሪዎች እየገቡ እየጫኑ ሲወጡ ተመልክተናል። በተቃራኒው ደግሞ በሸራ የተሸፈኑ ወታደራዊ መሳሪያዎችን እንዲሁም እና የተሸፈኑ ቁሳቁሶችን ወታደራዊ ቁሳቁሶችን የያዙ ተሽከርካሪዎች ሌሊቱን ሲገቡ ነው ያደሩት። የሌሊቱ ሁኔታ በወታደራዊ ተሽከርካሪዎች ስምሪት ይህንን ይመስላል። ግማሹ ሲወጣ፣ ግማሹ ሲገባ ነው ያደረው። አስራ ሁለት ሰዓት ጀምሮ በወልዲያ ጀነት ወበር ተብሎ የሚጠራው አካባቢ ጥቁር ውሃ፣ መቻሬ፣ መርጦ በከባድ ውጊያ ተደርጓል። በተለይ በጀነት ወበር በኩል ወደ ዩኒቨርሲቲው ዘልቆ የገባው ውጊያ ከፍተኛ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሶበታል አስተናግዷል። በጎንደር በር በኩል በመምራን ኮሌጅ በኩል እንደዚሁ ያለው ተኩስ ወደኋላ እየራቀ ሂዶ አሁን በዚህ ሰዓት በዚህ አካባቢ ያለው ተኩስ ቆሟል። ከወልዲያ ወጣ ብሎ ጥቁር ውሃ ለሁለተኛ ቀን የቀጠለው ውጊያ አንድ ዙ 23 ስለመው ደግሞ መረጃዎች ጠቁመዋል። በዚህም እንግዲህ የደረሰው ሌላው ኪሳራ በዝርዝር አልታወቀም። ወታደራዊ አዛዥ ግን እዚህ አካባቢ ቆስሏል መባሉን የመረጃ ምንጮቹ ገልጸዋል። በሌላው በኩል ደግሞ መቻሬ ወደ ስቴዲየም፣ ወደ አቦ ቤተክርስቲያን ጀርባ፣ ወደ ጋላ ጊዮርጊስ ተብሎ ወደሚጠራው መገንጠያ ተከታታይ ፍንዳታዎች ተሰምተዋል። ይህንን ፍንዳታ በተመለከተ እንግዲህ ከማለዳ ጀምሮ በወልዲያ ሲሪንቃ ሳንቃ ሲዞር የነበረው ድሮን ፍንዳታ ደርሷል ነው ያሉት። እዚህ አቦ ቤተክርስቲያን ጀርባ ጋላ ጊዮርጊስ መገንጠያ ላይ የደረሰው የድሮን ጥቃት ያደረሰው ጉዳት አልታወቀም። ሁለት ጊዜ በተከታታይ የድሮን ጥቃት መፈጸሙን መረጃዎቹ ገልጸዋል። ከዚህ ባሻገር እንግዲህ የድሮን ጥቃት ይሁን ሌላ ያልታወቀ እንደዚሁ ጀነቶ በራ አካባቢም ተከታታይ ፍንዳታዎች ተሰምተዋል። አንዳንዶቹ የድሮን ጥቃት ነው ይላሉ፣ አንዳንዶቹ ደግሞ የአካባቢው ግዴ የሞርተር እንዲሁም ደግሞ የመድፍ ተኩስ ነው ሲሉ ይሰማሉ። ይህንን ተከትሎ እንግዲህ መቻሬ መርጦ በድሽቃ በሞርተር የታገዘ ውጊያ እየተደረገ ነው። ከተማው አጠቃላይ እንግዲህ ጸጥ ረጭ ብሏል ነው የተባለው። ከቆቦ መግቢያ በሐራ በኩል ተጨማሪ ኃይል እየገባ ነው። የወልዲያ ከተማና የዞን አመራሮች በአምቡላንስ ቤተሰቦቻቸውን እያስወጡ እንደሆነ የአይን ማኞች ገልጸዋል። እነሱም እንግዲህ በአምቡላንስ ለመውጣት ሲሞክሩ በመከላከያና በአድማ ብተና ተይዘው በካምፕ ውስጥ የታሰሩ የአካባቢው የብልጽግና ባለስልጣናት መኖራቸውን መረጃዎች ጠቁመዋል። መከላከያና፣ አድማ ብተና ፖሊስ ፖሊስና ሚሊሻ የብልጽግና ካድሬዎች ሸሽተው የሚወጡ ከሆነ እርምጃው ሰዱ ተብለናል በሚል የብልጽግና ባለስልጣናት ከዚህ ሾልከው እንዳይወጡ እየጠበቋቸው ነው። እየጠፉም አሉ። በተመሳሳይ እንግዲህ ከወልዲያ ደሴ፣ መርሳ፣ ውርጌሳ፣ ውጫሌ ያሉ መንገዶች አሁንም በፋኖ እንደተያዙ ናቸው። ከወልዲያ ወደ ጎንደር በር፣ ሳንቃ፣ ድልብ፣ ጋሸና መንገዶች አሁንም በፋኖ እንደተያዙ መሆናቸውን ወልዲያ አካባቢ ያሉ መረጃዎች ያሳያሉ። ሌላ ወልዲያ ዘጌት ብሎ የወጣ መረጃ ደግሞ ወልዲያ ዙሪያ በሁለት ድሮኖች አሁን እንደገና አሰሳ ላይ ናቸው። የጧቱ የድሮን ጥቃት ከተፈጸመ በኋላ አሁን ሁለት ድሮኖች አሰሳ እያደረጉ ነው። ከከተማው 360 ዲግሪ እየዞሩ ነው። ከከተማው አራቅ ብለው እንደዚሁ ቅኝት እያደረጉ ነው። አንደኛው ድሮን ከከተማው ደቡብ ምዕራብ አቅጣጫ ጎንደር በር፣ ጥቁር ውሃ፣ መምህራን ኮሌጅ ጉቦ ጦጣ ማደሪያ ጥቁር ውሃ አላግዶ አፍሪኬር ቃሊም በቅሎ ማነቂያ ሳንቃ ድረስ እስከ ድል በአፋፍ ድረስ ቅኝት እያደረገ ነው አሁን በዚህ ሰዓት የሚገኘው። ሌላው ድሮን ደግሞ ሌላው ሁለተኛው ድሮን ደግሞ በአቦ በስቴዲየም በኩል በተለይ በከተማዋ በስተ ምስራቅና ደቡብ ምስራቅ አቅጣጫዎች በሲሪንቃ ዩኒቨርሲቲ ስቴዲየም መርጦ መቻሬ አቦ ጋላ ጊዮርጊስ መርጦ ሰዋ ሜዳ ውድመን ፀሐይ መውጫ ደላንታ ድረስ በታች በኩል ደግሞ መርሳ አርሴማ አካባቢ ድረስ የድሮን ቅኝት እየተደረገ ነው። በተለይ ሲሪን ቃርሻ ብርብር አካባቢ እንደዚሁ ተከታታይ የድሮን ቅኝቶች እንዳሉ የአይን ማኞች ገልጸዋል። እዚህ እንግዲህ ወልዲያ ባለፈው 24 ሰዓት ተጨማሪ አንድ ክፍለ ጦር ኮማንዶ ወደ ወልዲያ ከተማ እንዲገባ ስለመደረጉ ሁለት ክፍለ ጦር እግረኛ ወደ ከተማዋ ሲገባ መካናይዝድና አየር ኃይልም ወልዲያና አካባቢ ባለው ሁኔታ በዚህ ልክ እየተሳተፉ ነው የሚገኘው። እንግዲህ ከማለዳ ጀምሮ ሶስት ድሮኖች ከአየር ኃይል በወልዲያ ሰማይ ላይ ስምሪት ወስደዋል። አንዱ ድሮን ተከታታይ ፍንዳታዎችን አድርሷል። ምንም እንኳ የደረሰው ጉዳት በዝርዝር ባይታወቅም፣ እንግዲህ ወልዲያ የመረጃ ምንጩ በውጊያውን በተመለከተ ፋኖ ያለረፍት አራት ተከታታይ ቀናትን የሌሊት እና የቀን ውጊያዎችን ማድረጉን በተመለከተ ወታደራዊ የመረጃ ምንጭ በፋኖ በኩል እንግዲህ ያለውን አጠቃላይ የወታደራዊ ዝግጅት እና ወታደራዊ እድገት ያመላክታል ብለዋል። ፋኖ ከታክቲካል ውጊያዎች በተለይ እንግዲህ የጉሬላ ውጊያዎች፣ እንዲሁም ደግሞ የደፈጣ ጥቃቶች ታክቲካል ውጊያዎች ይባላሉ የሚሉት ወታደራዊ አስተያየት ሰጩ ከነዚህ ወደ ስትራቴጂካዊ ደግሞ ስልታዊ ውጊያዎች የሚባሉ መደበኛ ውጊያዎች የፋኖ ውጊያ ማደጉን ያሳያል። ይሄ የውጊያ እቅድም ጭምር እንደዚሁ ወታደራዊ ልምድ እያሳደገ ነው። ሰፊ ቦታን የሸፈነ ፋኖ የሽምቅ ውጊያ ወደ መደበኛ ውጊያ ያደገበት የሰሞኑ ዘመቻ ነው ብለዋል። በተለይ የተራራ ላይ ጦርነት ስልትን ፋኖ መጠቀሙ በዚህ መስክ መልክዓ ምድሩንም በደንብ ማጤኑና ማወቁ ለዚህ ዘመቻ ረድቶታል፣ ለዚህም ልምድ ወስዶበታል የሚሉት በተለይ በአካባቢው የሚደረጉ ውጊያዎችን የሚከታተሉ የመረጃ ምንጭ ፋኖ በተደጋጋሚ በቆቦ ሜዳዎች እና በቆቦ ቀጠና ያደረጋቸው ውጊያዎች ዋጋ አስከፍለውት ነበር። አሁን ግን ከላስታ ግዳን፣ ሙጃ፣ አንጎት፣ ጋዞ፣ ስታይሽ ተራሮች እስከ የእጁ ሸለቆ እና አምባሰል ተራሮች፣ ግሸን እና ጦሳ ድረስ ባደረጋቸው የተቀናጁ ዘመቻዎች የተራራ ላይ ውጊያዎችን እንዲሁም ደግሞ የታሰበባቸውን ዘመቻዎች አግኝቷል። በዚህም ድል አስመዝግቧል። በዚህ ዘመቻ እንግዲህ ዳር እስከ ዳር ድረስ የብልጽግና ካድሬጅ ከባድ ተስፋ መቁረጥና መደናገጥ ውስጥ መግባቱን ተገልጿል። በዚህ ምክንያት እንግዲህ የደቡብ ወሎ አመራሮች ባህር ዳር እንዲሁም ደግሞ ሌሎች አካባቢ የብልጽግና ወታደራዊና የፖለቲካ ሰዎች ለስብሰባ ተቀምጠዋል። በዞን በክልልና በወረዳ ደረጃ ነው እየተባለው ይህንን ተከትሎ የሚሰጡ መግለጫዎች እንዲሁም ደግሞ የሚዲያ ሰራዊት የሚሰጡ ስምሪቶችም ይኖራሉ ተብሏል ወልዳያን አካባቢ ያለው ሁኔታ ይህንን ነው የሚመስለው። ከወልዲያ በቅርብ እርቀት በሚገኙት ደግሞ የሰሜን ወሎ አካባቢዎች አዳዲስ መረጃዎች አሉ። ዛሬ ማለዳ ወታደራዊ ሄሊኮፕተር ሁለት ጋሸና ሁለተኛ ደረጃ ትምህርት ቤት በጠዋት አርፏል። ሄሊኮፕተሩ እየቆሰሉ ወታደራዊ አዛዥን ወደ ባህር ዳር ስለመውሰዱ የአይን ማኞች ይገልጻሉ። ኮሎኔሉ እስታይሽ የነበረው ውጊያ አጃቢዎቹ አልቀው ወታደራዊ ተሽከርካሪውና የውጊያ ሰነዶቹ በፋኖች ገብተው እሱ ደግሞ እንግዲህ ኮሎኔሉ ከባድ የአካል ጉዳት ገጥሞት ቆስሎ ማለት ነው። በአካባቢው ጤና ጣቢያ ሕክምና እየተደረገለት ቆይቶ ዛሬ ለከፍተኛ ሕክምና ባህር ዳር በሄሊኮፍተር ተወስዷል። እንግዲህ ወደ ጦር ኃይሎች ሊላክ እንደሆነ የሆስፒታል የመረጃ ምንጮች ገልጸዋል። ሄሊኮፍተሩ አዛዡን ይዛ ባህር ዳር ሶስት ሰዓት ከ35 ደቂቃ ላይ መግባቷንም እንደዚሁ የአይንማኞች አረጋግጠዋል። አዛዡ የአስራ ሁለተኛ መተማ ክፍለ ጦር አዛዥ ነው። እንግዲህ ክፍለ ጦሩ ከወንዳች ተብሎ የሚጠራው ከግዳን ውጊያ እስከ ወልዲያ ድረስ ባሉት በኩል መስክ በስታይሽ ቡያ ሐሙሴት በነበሩ ውጊያዎች የመተማ ክፍለ ጦር ተብሎ የሚጠራው የመንግስት 12ተኛ ክፍለ ጦር ከፍተኛ ጉዳት አስተናግዷል። ካለው የሰው ኃይልና ካለው መሳሪያ በሶስት ቀናት ውጊያ ውስጥ አብዛኛውን አቷል የቡድን መሳሪያዎች በፋኖ ተወስደውበታል። ወታደራዊ አዛዦቹ እንደዚሁ እንግዲህ ምክትል እና አዛዡ ጉዳት ደርሶባቸዋል። ወታደራዊ ሎጅስቲኮቹ የህክምና ቁሳቁሶች ጭምር ሳይቀሩ ወታደራዊ ተሽከርካሪዎቹ፣ ሬዲዮ ሬሽን፣ ተተኳሽ የነፍስ ወከፍ መሳሪያዎች ተተኳሽ በአጠቃላይ በፋኖ እጅ ገብተዋል። እንግዲህ ካለው አጠቃላይ የሰራዊት አባላትም ሞትን አብዛኛው ሙትና ቁስለኛ ሆኗል። የተወሰኑትም ሲቪል በመልበስ ስለመበተናቸው ነው። እንግዲህ ስለ አስራ ሁለተኛ ክፍለ ጦር የወጡ መረጃዎች የሚያሳዩት የኮሎኔሉን ሁኔታ በተመለከተ የኮሎኔሉን ተሽከርካሪ የማረከው በስታይሽ ቀጠና ውጊያ እያደረገ የሚገኘው የደጋው መብረቅ ክፍለ ጦር እንዳስታወቀው ኮሎኔሉን በተመለከተ ሌላ መረጃ አሰራጅቷል። ከጋሸና አካባቢ ባሰራጩት መረጃ የአስራ ሁለተኛ ክፍለ ጦር ወይም ደግሞ የመተማ ክፍለ ጦር ዋና አዛዥ ኮሎኔል ጋሸና ጤና ጣቢያ ህክምና እየተከታተለ ቆይቶ ዛሬ ህይወቱ ስለማለፉ አውቀናል ነው የሚለው። እንግዲህ የደጋው መብረቅ ክፍለ ጦር ዛሬ ማለዳ ወደ ጋሸና እየመጣችው ሄሊኮፕተርም የኮሎኔሉን አስክሬን ለመውሰድ እንጂ በህይወት እያለ ለህክምና አይደለም ሲል በዚህም እንግዲህ ደጋው መብረቅ ኮሎኔሉን ስለመደምሰሱ በወጣው መግለጫ አስታውቋል። እንግዲህ እስካሁን ግን ስለ ኮሎኔሉ ህይወት ማለፍ ከሌሎች የሆስፒታል የመረጃ ምንጮች የተረጋገጠ የለም። ለከፍተኛ ህክምና መሄዳቸውን የሚገልጽ መረጃ ነው ያለው። ወደ ሌላው መረጃችን ወደ ምዕራብ ወሎ የሚወስደን መረጃ ነው። ምዕራብ ወሎ በጃማ ወረዳ ደጎሎ ከተማ ትላንትና በነበረው ውጊያ የወረዳው የሚሊሻ ጽፈት ቤት የሚሊሻ ጽፈት ቤት ኃላፊ፣ እንዲሁም የወረዳው የሰላምና ደህንነት ኃላፊ ኮሎኔል በለጠን ጨምሮ በነበረው ውጊያ ሲገደሉ በሌላም ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። የመንግስት ወታደሮች እንግዲህ ሙትና ቁስለኛ ሆነዋል። እንደ መረጃ ምንጮቹ በውጊያው የኮሎኔል ማዕረግ ያለው ወታደራዊ አዛዥ ወይም ደግሞ ኮሎኔል በለጠ የሚባል ሰው በዚህ ውጊያ ስለመገደሉ ተገልጿል። በፋኖ በኩልም የፋኖ የብርጌዱ ምክትል አዛዥና ዘመቻ መሪ በዚህ ውጊያ እንደዚሁ ስለመሞቱ ሲገለጽ፣ በመንግስት በተጨማሪ እንግዲህ የወረዳው የሰላምና ደህንነት የሚሊሻ ኃላፊዎችም በዚህ ውጊያ ስለመሞታቸው የመረጃ ምንጮቹ ገልጸዋል። እንግዲህ ምዕራብ ወሎ ጃማ ከተማ ነው። ለተወሰኑ ሰዓታት ጃማ ከተማንም ፋኖ ተቆጣጥሮ እንደነበር የመረጃ ምንጮቹ ገልጸዋል። ሆኖም እንግዲህ የብርጌዱ ምክትል አዛዥ በነበረ ውጊያ መሞት ተከትሎ ፋኖ ከተማውን ለቆ ወጥቷል። ሌላው እዚሁ ምራብ ወሎ የሚያቆየን ነው። ምራብ ወሎ ለገሄዳ ወረዳ ትላንትና ጀምሮ በነበረ ውጊያ ፋኖ ሙሉ በሙሉ ለገሄዳ ወረዳን ተቆጣጥሯል። የወረዳውን ዋና ከተማ ወይን አምባንም እንደዚሁ ከሰዓት በኋላ ሙሉ በሙሉ ተቆጣጥረዋል ነው የተባለው። የመንግስት ኃይል ወይን አምባ ከተማን ለመከላከል ብርቱ ጥረት ቢያደርግም አልቻለም። በውጊያ ጉዳት ያስተናገደው የመንግስት ኃይል ወይን አምባ ከተማን ለቆ ወጥቷል። ወይን አምባ ከተማን የመንግስት ኃይል ለቆ ሲወጣ ፋኖ ገብቶ ተቆጣጥሯል። የወረዳው የብልጽግና ፖለቲካዊ መዋቅር በሚሊሻና በአድማ ብተና ታጅቦ ከወረዳው ከተማ አምልጦ ወጥቷል። ከጸጥታ ኃይሉ ጋር ያልወጣ አንዳንድ የብልጽግና አመራር በሚሊሻ እየተጠበቀ ወደ ገጠር አካባቢዎች ስለመበተኑም እንደዚሁ እዚሁ አካባቢ ወጣ መረጃ እያሳያል። በአጠቃላይ እንግዲህ ትላንትና የነበረው ዘመቻ በወሎ ቀጠና አሁንም ተጨማሪ መረጃዎች አሉ። በመሀል ጀኔራል አባው ታደሰ ትላንትና ለመንግስት ሚዲያዎች የሰጠውን ደግሞ ያሰራጨውን መግለጫ ላድረስ በአጭሩ ጀኔራል አባው እንግዲህ ትናንትና በባህር ዳር በምስራቅ እዝ አጠቃላይ የኮማንድ ፖስት ስምሪትን ስለመገምገሙ ተገልጿል። በዚህ ግምገማ እንግዲህ በደቡብ ጎንደር እና በጎጃም ዞኖች ተሰማርቶ የሚገኘው ምስራቅ እዝ ጽንፈኛውን እያጸዳ እንደሆነ ጀነራል አባው ተናግሯል። የምስራቅ እዝ የጽንፈኛ ከርካሪ ሰብሯል የሚለው የጀነራል አባው የትላንቱ መግለጫ እንግዲህ ብዙዎቹ በወልዲያ ቀጠና በሰሜን ወሎ፣ በደቡብ ወሎ፣ ምዕራብ ወሎ በነበረው ውጊያ ምክንያት ብዙዎቹ እንግዲህ በዚህ ላይ የቀልዶችንም ቀልድ አዘል አስተያየቶችን የሚሰጡ ታይተዋል። የጀነራል አባው እንግዲህ በአጋጣሚ እግረ ደረቅ ሆኖ ወታደራዊ ግምገማ ወደ አማራ ክልል በአራቱም ከተሞች ደብረ ብርሃን፣ ኮምቦልቻ፣ ጎንደር እና ባህር ዳር እየዞረ የኮማንድ ፖስቱን ግምገማ እየገመገመ ባለበት ሰዓት ነው። ወልዲያ ድረስ ይሄ እንግዲህ ከባድ ወታደራዊ ኪሳራ ደሴ ድረስ እያደረሰ ዘመቻ የተጀመረው በዚህም እንግዲህ ጀነራል አባው ባለበት ወቅት እንግዲህ የወልዲያው ዘመቻ ከባድ ወታደራዊ ኪሳራ ማድረሱን ተከትሎ ጀነራል አባው በዚህ ጉዳይ ላይ እንዲናገር ስለመደረጉ የሚገልጹት የመረጃ ምንጮች በአጠቃላይ እንግዲህ ጀኔራል አባው ትላንት የሰጠው መግለጫ በዚህ በወሎ ቀጠና ያለውን ወታደራዊ ኪሳራ ለመሸፈን የተሰጠ መግለጫ ቢሆንም ግን ከእውነት የራቀና ሁልጊዜ በተደጋጋሚ ወታደራዊ መሪዎች የሚሰጡት አስተያየት መሬት ላይ ካለው ተጨባጭ ሁኔታ የራቀ መሆኑን ያጋለጠ ሆኖ ብዙዎቹ በዚህ ላይ እንግዲህ እንደዚሁ ቀልድም እንደዚሁ ደግሞ ሌሎችንም የሚሸነቁጡ አስተያየቶችን ሲሰጡ ታይቷል። ጀኔራል አባው እንግዲህ በሶስቱም በአራቱም ከተሞች በአደረገው ስብሰባ ሰራዊቱ ለሌላ ግዳጅ ይፈለጋል የክልሉን ፀጥታ ኃይል ለመሸከም እናንተ ተዘጋጁ በሚል አረጋ ከበደ በሚሊሻና ባለመብተና ጦርነቱን እንዲሸከሙ ለማስረከብ ግምገማ እያደረገ ባለበት ሰዓት ነው ይሄ ዘመቻ የሆነው። እንግዲህ ባጠቃላይ በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወሎ ዘመቻዎች አራት ኮሎኔሎች ሙትና ቁስለኛ ስለመሆናቸው እንግዲህ መረጃዎቹ ጠቁመዋል። ከነዚህ ውስጥ እንግዲህ ህይወታቸው ያለፈው ሁለቱ፣ ሌሎች ደግሞ እንደዚሁ ከባድ ቁስለኛ የሆኑ ናቸው። በተመሳሳይ ሁለት በፋኖች እየገቡ ኮሎኔል ማድረግ ያላቸው አሉ። ሻለቃና ሻምበል ማድረግ ያላቸው ቁጥራቸው ያልታወቀ ሙትና ቁስለኛ ስለመሆናቸው ተገልጿል። የጠፉም እንደዚሁ ወታደራዊ አዛዦች አሉ። በብልጽግና ባለስልጣናት በኩል የወረዳ ባለስልጣናት የሆኑ የሚሊሻና የሰላም ደህንነት ኃላፊዎችን ጨምሮ አራት የሚሆኑ የወረዳና የከተማ አስተዳደር የሚሊሻ ጽሕፈት ቤት ኃላፊዎች በነበረው ሰሞኑ ዘመቻ ተገድለዋል። አራት ደግሞ ተማርከዋል። እንግዲህ በዚህ በኩል ደግሞ የፖሊስ አዛዥ የሆኑ የወልዲያ ከተማና በዙሪያው ያሉ የስታይሽ ከተማ ማረጋቸው ያልታወቀ የፖሊስ አባላት በፋኖ በነበረው ውጊያ ስለመገደላቸውና በፋኖ ስለመያዛቸው መረጃዎች ጠቁመዋል። በአጠቃላይ ደሴ ዙሪያ ጉጉፍቱን ጨምሮ ከመሃል ከተማ በአራት ኪሎ ሜትር ርቀት ያሉ ቦታዎች በፋኖ እንደተያዙ ናቸው። ደሴ የሰዓት እላፊ ትላንትና ጀምሮ ታውጇል። ወረኢሉ ተጨማሪ ቦታዎች በፋኖ ተይዘዋል። በትላንትናው ዘመቻ በተለይ ዶሎ ተብሎ የሚጠሩ አካባቢዎች የነበሩ ወሳኝ ቦታዎች በፋኖ ተይዘዋል። ጃማ ወረዳ ትላንትና እንግዲህ ከተማ ውስጥ ውጊያ ተደርጓል። ከላይ የደረሰው ጉዳት የተሰማበት ዘገባ ነው። ለገሂዳ ሙሉ በሙሉ በፋኖ ተይዟል። ቦረና ሳይንት፣ አማራ ሳይንት፣ ደላንታ፣ ተንታ፣ ወገልጤና፣ አምባሰል፣ ግሸን፣ ኩታበር ዛሬም ወታደራዊ እንቅስቃሴዎች አሉ። አንዳንድ ቦታዎች ደግሞ ሙሉ በሙሉ የስልክ አገልግሎት ተቋርጦባቸዋል። ቆቦ እንግዲህ በወልዲያ በቅርብ ርቀት የምትገኘውና ለበርካታ ጊዜ ውጊያ ሲደረግባት የነበረችው ቆቦ ከተማን በተመለከተ ትላንትና አመሻሹን የወረዳው የብልጽግና ባለስልጣናት ከተማው የሚገኙ አምቡላንሶች ነዳጅ እንዲሞሉና በተጠንቀቅ እንዲቆሙ ትዕዛዝ አስተላልፈዋል። የእነሱም ቤተሰቦች አምቡላንሶቹ ወደ ሐራ ወታደራዊ የካምፕ ይዘው እንዲሄዱ እንደዚሁ ትዕዛዝ ሰጥተው ነበር። ሆኖም ፋኖ ለአምቡላንስ ሾፌሮች በመደወል ይህን እንዳታደርጉ የሚል ትዕዛዝ ማስተላለፉን ተከትሎ ሁኔታው ባለበት ነው ያደረው ተብሏል። ኮምቦልቻ ተጨማሪ ኮማንዶ በአየር ተራግፏል የሚሉ መረጃዎች አሉ በኢትዮጵያ አየር መንገድ የሲቪል ትራንስፖርት እንግዲህ ወታደሮች ስለመጓጓዛቸው ተገልጿል ከዚህ ባሻገር እንግዲህ በሰሞኑ ውጊያ በላሽታቸዋል የተባሉ ወታደራዊ መኮንኖች ውስጥ ሁለት ወልዲያ እርምጃ ተወስዶባቸዋል ማድረጋቸው አልታወቀም በተመሳሳይ ሌሎቹ ምን እንደሚፈረድባቸው እየተጠባበቁ ይገኛሉ የቁም እስር ላይ ሆነው ሸዋ በአንጾኪያ ገምዛ ወረዳ ለቀናት የቀጠለው ውጊያ ተከትሎ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ዝል ላይ 44ቱ ሸሂድ ደብስ ተራራ በተደረጉ ውጊያዎች ወታደራዊ ኪሳራዎች ደርሰዋል። በዝርዝርም እንግዲህ አዛዊ መረጃዎች ወጥተዋል። በዚህ እንግዲህ የደፈጣ ጥቃት የሻምበል አዛዥ ጨምሮ አጃቢዎቹ ጉዳት ደርሶባቸዋል። ሙትና ቁስለኛ ሆነዋል። ስምንት የሚልሽ አባላት በፋኖ ተይዘዋል። አምስት የነፍስ ወከፍ መሳሪያዎች እንዲሁም ደግሞ በአስራ አንድ የኤፍ ዋን ቦምብ ከሚሊሻ አባላት በፋኖ ተማርከዋል። ከአንድ ሺህ በላይ ተተኳሽ እንደዚሁ በፋኖ እጅ ስለመግባቱ የወጡ መረጃዎች ያሳያሉ። አጠቃላይ የወሎ ቀጠና አሁናዊ ሁኔታ በተመለከተ ደሴ ዙሪያ ባለበት ነው ያለው። የተለየ ነገር የለም። መርሳ አሁንም በፋኖ እጅ ነው የሚገኘው። ውጫሌ ያምባሰል ወረዳ ዋና ከተማ አሁን በፋኖ እጅ ይገኛል። ደላንታ እንዲሁም ደግሞ አምባሰል እና ኩታበር በተለይ ደላንታ ወገልጤና አካባቢ ከበባ ውስጥ ገብቷል። ኩታበር ያለው ባለበት ነው ያለው። ሀይቅ ባለበት ነው። ወረባቦ አዲስ ውጥረት አለ። እነዚህን እንግዲህ እየተከታተልኩ መረጃዎችን ወደ እናንተ የማደርስ ይሆናል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም የመስቀል በዓል። በተመሳሳይ አዳዲስ መረጃዎችን ይዤ እስክመለስ ድረስ መልካም ጊዜ